አቃፊና አስታራቂ የሆኑት የጋሞ የሰላም አባቶች መዲና አርባ ምንጭ ከተማ ሃይማኖቶች ለሰላም ለአንድነትና ለአብሮነት በሚል መሪ ሐሳብ አምስተኛው ሀገር አቀፍ የሰላም ጉባኤ ተካሂዷል። የኢትዮጵያ የሃይማኖት ተቋማት ጉባኤና የደቡብ ኢትዮጵያ ክልል የሃይማኖት ተቋማት ጉባኤ በጋራ ያዘጋጁት የሰላም ጉባኤው ሰላምን ለማጽናት የሃይማኖቶች ሚና ላይ ትኩረቱን አድርጓል። ሰላም ከግለሰብ ጀምሮ እስከ ሀገር ያለው ዋጋ ከፍተኛ ነው ያሉት የደቡብ ኢትዮጵያ ክልል ርዕሰ መስተዳደር ጥላሁን ከበደ ሰላም ስለተናፈቀ ብቻ አይመጣም። ይልቁንም ብርቱ ጥረት ከፍ ያለ መሥዋዕትና ሥራ እንደሚጠይቅ ተናግረዋል። ለዚህም ከመከፋፈልና ምቀኝነት በመውጣት በአቅና በአብሮነት በመቆም ሰላምና ልማትን ማሳካት ይቻላል ብለዋል። ሰላም የሚረጋገጠው ከሌላው ጋር ተረዳርተን፣ ተቻችለን፣ ተከባብረን፣ ሰጥተን፣ ተቀብለን እና አንዳችን አንዳችንን አጥፍተን ሳይሆን በጋራ ተጠቃሚ ሆነን መኖርን ምርጫችንና አማራጫችን ስናደርግ ብቻ ነው። እዚህ ላይ ሃይማኖታዊ እሴቶቻችን ሲጨመሩበት በደልን በይቅርታ ማራቅ፣ በብሔር በጎጥ በቀለም መከፋፈልን በአብሮነት ወደ ውበት መቀየር፣ ውሸትን ሴራንና ምቀኝነትን በሀቅ በቅንነትና በደግነት መተካት ባህል ይሆንና ዕውቀትን በእውቀት ላይ፣ አቅምን በአቅም ላይ፣ ሀብትን በሀብት ላይ በመደመር ባጭር ጊዜ ወዳሰብነው የብልጽግና ማማ መድረስ ይሆናል። በኢትዮጵያ በተለያዩ አካባቢዎች የነበሩ የሰላም መደፍረሶች አሁን ላይ ወደ ዘላቂ ሰላም ለማሸጋገር ተስፋ ሰጪ ሁኔታዎች ተፈጥረዋል ያሉት የሰላም ሚኒስትር ዴታ ዶክተር ከይረዲን ተዘራ የተገኘውን ሰላም ለማጽናት ሃይማኖቶች ሚናቸው የላቀ መሆኑን ገልጸዋል። ኢትዮጵያ የሰው ዘር መገኛ ብቻ ሳይሆን ከሌላው ዓለም በተለየ መልኩ የእምነቶቻችን የፍቅርና የአብሮነት መገለጫውና የጋራ እሴት፣ የጋራ ትርክት የጋራ ማንነት ዛሬ ልክ እንደዚህ እንደምናየው ሁላችንም እዚህ ውስጥ አለን። ክርስትናው አለ፣ እስልምናው አለ። ሁላችንም አምረን የምንኖርባት ድንቅ አገር ናት። ነገር ግን በተወሰኑ አካባቢዎችን ላይ ሃይማኖትን መሰረከት ያደረጉ ሌሎች ፍላጎቶች ብቅ ብቅ ማለታቸው የዚህ የዘላቂና የአብሮነታችን መገለጫ ባለመሆኑ ክብሯን የሃይማኖት አባቶች ሳይቃጠል በቅጠል ነውና፣ እንደዚህ አይነት ብቅ የሚሉ ነገሮችን በጊዜ በማረም የተለመደው አብሮነታችን ፍቅርና አንድነታችን ተጠናክሮ እንዲቀጥል የዘውትር ስራቸውን በየእምነቶቻቸው እንድታደርጉ የሰላም ሚኒስቴር በዚህ አጋጣሚ መልእክቱን ማስተላለፍ ይወዳል። ለረጅም ዘመናት የኖረውን ኢትዮጵያዊ አብሮነትና ኅብረ ብሔራዊ አንድነት እሴት የሚጎዳ ብሎም በህዝቦችና በሃይማኖቶች መካከል በመገናኛ ብዙሃን የግጭት ጥሪ የሚያደርጉ አካላት ላይ መንግሥት ሕግ የማስከበር ሥራ እንዲሠራ የኢትዮጵያ የሃይማኖት ተቋማት ጉባኤ ዋና ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ጥሪ አቅርበዋል። መንግሥት የጥላቻ ንግግርና የመገናኛ ብዙሃን የሚመራበት አዋጅ ያወጣ ቢሆንም በማኅበራዊ ሚዲያ ይሁን በሚኒስትሪ ሚዲያው እየወጡ ያልተገራ ንግግር የሚናገሩ በሕዝቦችና በሃይማኖት ተቋማት መካከል ጥላቻን የሚሰብኩና የግጭት ጥሪ የሚያደርጉ አካላት በመከታተል የማረምና አስፈላጊውን የሕግ የበላይነት የማስጠበቅ ስራውን አጠናክሮ እንዲሠራ ጉባችን በተደጋጋሚ ያሳስበዋል። አሁንም ከአርባ ምንጭ ከተማ ይህንን ያሳስባል። የሃይማኖት ተቋማትና አባቶች ሀገር በሰላም ለማጽናት በሚደረገው ሂደት ምዕመናንን የማስተማርና ኮትኩቶ ለሰላም የማብቃት ስራቸውን አጠናክረው መቀጠል እንዳለባቸው ተገልጿል።